እንወዳለን እንጋባለን፣ ልጆች ይኖሩናል። ስንት ልጆች ትፈልጋለህ? ስንት ልጆች ፍቅሽን ተቀብያለሁ። በቃ ነይ፣ ጭራሽ ተቀብያለሁ። እኔና ሀዩ ለእኔ ዝግጁ ነን። እንትን ብሎ ሳይሆን እኔ በቻልኩ ታቅ ብዬ ነው እና ሙቤ ግን ደስታው ፊቱ ላይ ያስታውቃል። በዛ ላይ ሀዩን የሚያያት በስስት ነው። የምር ትለያለሽ ሀዩ። በነገራችን ላይ የስጦታ ትልቅ ትንሽ የለውም። በነገራችን ላይ ማሰቧ ማሰቧ ለራሱ ትልቅ ነገር ነው። ሙጃሂድና ፈኪ ደግሞ ዛሬ ሲደባደቡ ነበረ። ግን ፈኪ እንደዚህ ሀይለኛ ነች እ እንዴ ቀጠቀጠችው እኮ ሙጃሂድ ነው ማለት ነው። በነገራችን ላይ እንኳን ፕረንክ ሆነ ፕረንክ ባይሆን እንኳን ፈኪኛል ራሱ ግን ቀጠቅጠ ነበረ ሙጃሂድ። አዎ፣ እንዴ ፈኪ ማካ ሞጭ ወደ ውጭ ነው። ኔቨር ኤቨር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ቡታጅራ ገባውላችሁ፣ ገባው። ቡታጅራ ማለት ነው። አንዳንድ ጊዜ ሰፈር መቀየሩ ጥሩ ነው። እርግጥ ነው ያኔ ቪዲዮ አልሰራባቸውም እንጂ እከታተላቸዋለሁኝ። ያው ቪዲዮ ስለማልሰራባቸው ነው። ቡታጅራ በቡታጅራ ገባው መጣው ያልኩት ማለት ነው። ዞሮ እንዴ የኛ ልጆችማ ቢለመኑ ቢደረጉ ምን ቢሉ ጠፉ እኮ ጠፉ። ተያይዘው የት ሄደው ነው እነዚህ ልጆች እኛን ሳያስፈቅዱ? እንደች ነችና፣ እኛን ተዋውቁ፣ እኛን ተግባብቱ። ዝም ብሎ በሜዳ በባዶ መጥፋት አለ እንዴ? መመካከር የሚባል ነገር አለ፣ መናገር የሚባል ነገር አለ። ቤተሰብ አያስቡም አይሉም። እነሱ ፈኪ ፈኪ አህሙ አህሙ እያለነኛ እዚህ እንዴ። የምር ግን ማለት ነው፣ የምር ሴሪየስሊ ዛሬ በጣም አዝኜባቸዋለሁ። ዛሬ ይመጣሉ ብዬ ነበር የጠበቅኳቸው። ዛሬ ሳይመጡ ሲቀር በጣም ተናድጄባቸዋለሁ፣ አዝኜባቸዋለሁ። ሀቂቃ እንደዚህ ይሄ ምንድን ነው? ይህን ያክል መጥፋት አልበዛም እንዴ? በሰላም ከሆነ ኦኬ፣ ግን እርግጠኛ ነው በሰላም ነው ያው እንግዲህ አህሙ አዳማ ሄዶ በዛው ቀርቶ እንዳይሆን ብቻ ሆ አልበዛም እንዴ? እና ፈኪ እንግዲህ አንዳንዴ እያየንሽ ነው ከሌሎች ዩቱበሮች ከምናምን እና ወይ ሄደሽን ቢሆን ይህን ልጅ ማለት ነው እግሩን ጎትተሽ ወይ ታመጫዋለሽ። ካልሆነ ማለት ነው ሲቀጥል ደግሞ እንደዚህ ሳያስፈቅዱ ከጠፎ ተሰባስበን ሰብሰብ ብለን ተመካክረን ቅጣት እንጥልባቸዋለን። አዎ ቅጣት ሲኖር ቀጥ ብለው ይሰራሉ። ሀቅ ግን ማለት ነው የምር ይደብራል ይደብራል ይህ ሁሉ ሰው ፈኪና አህሙ ናፍቃችሁናል እያላችሁ መቼም ስልካችሁን ሳታዩ አትውሉም አታድሩም በየ ኮሜንት ስሩ ፈኪ ፈኪ አህሙ አህሙ የተባላችሁ ላታዩም ትችላላችሁ በእርግጥ መፍረድ አይቻልም ለተወሰነ ጊዜ ምናልባት ከሚዲያ ራሳችሁን አርቃችሁ ሊሆን ይችላል ግን አረብ ፕሊስ በየት ብለን እንንገራችሁ እሺ እንግዲህ እንዲህ ከሚዲያ ውጪ ምንድነው መልእክት አሰራጭ ምን አለ የለም እኮ እንዴ፣ እንዴት አርገን እሺ፣ እንዴት አርገን እንጥራችሁ? አረ ኡኡ። ለማንኛውም ለማንኛውም ወደ መጣሁበት ርዕስ ገባ። እንግዲህ ዛሬ ፈኪ አወርግጥ ነው ሙጃሂድ ቤት፣ ባለፈውም አሚር ቤት አይተናታል። እንግዲህ ያው አሚር ቤት ጋር አሚር ቤት እየሰሩት ያው ከሙጋ የነበረ ደስ የሚል የምር በጣም የሚያስቅ በጣም የዛ ሰዓት በቃ ምሽት ፋ ነበር ያደረጉት ማለት ነው። በጣም ነበረ ስዝናናባቸው የነበረው ጓደኛ እንደምን ብታይ ነው እንደዚህ የምትስቅ ቤቱን እኮ ቀወጥሽው። እስከምትለይ ጮክ ብዬ ነበር ስስቅ የነበረው እና የዛ ሰርግ እና አሚርን ሰርግ አድርገው ምንድነው ፕራንክ ያደረጉት እና ይቀጥላል ብለው ነበረ መጨረሻ ቪዲዮ ላይ። እና ይቀጥላል ወይ በፈኪ ቤት ወይ በአህሙ ቤት ይለቀቃል ብዬ ወይ ደግሞ በሱ ቤት ደጋሚ ይለቀቃል ብዬ እየጠበቅኩ የለም ውብ የለም እና ለማንኛውም እንግዲህ ዛሬ ደግሞ ሙጃሂዱ ቤት መጥታ ነበረ ፈኪ እንግዲህ የፍቅር ጥያቄ እንደምትወዳት ምናምን አድርጎ እንደምትወደው ምናምን አድርጎ መልእክት አስልከሽብኛልና እምወድሻለሁ ምናምን እየለት እንግዲህ ቀውጦ ቀውጠው ነበር ፈኪ እንዴት እንደዚህ ትላለ ብላ በመጥረጊያ ሁሉ አንስታ ልቀጠቀጠው ነበረ። ያው እንግዲህ ፕራንክ መሆኑ ጠቀመው ወይም ቢታን ያዛ መኖሯ ጠቀማት። በነገራችን ላይ ሙጃሂድ ማለት ነው ድምፁ አልፉርቃን ምን የሚል ዳዕዋ የሚያደርግ ልጅ አለ፣ እና ከሱ ጋር ድምፁ ይመሳሰላል። እኔ ባለፈው ነው ያስታወስኩት። ሁልጊዜ ቤት ውስጥ የድምፁ ስሰማ የት ነው የማውቀው፣ እንዲ ይህን ልጅ የት ነው የማውቀው? ብቻ የሆነ ትረካ ላይ ሰርቷል። ብቻ የሆነ ሜዳ ላይ ሰርቷል እና ድምፅ አልሆነብኝም እያልኩ በጣም አሰብ ሆኖብኝ ነበረ። ከዛ ግን የታገኘት ትመስላላችሁ? ባለፈው ነው፣ ጁምዓ ቀን ነው የሙጃሄድ ድምፅ እና ልፎርቃ ብቻ ቲክታክ አለው፣ ዩቱብ አለው። እዛ ከሚሰራው ልጅ የሆነ ቆንጅዬ ልጅ በጣም ዓለም ማለት ነው፣ የምር በጣም ዳዕዋ የሚያደርግ በጣም ደስ የሚል ዳዕዋ ጣፋጭ አንደበቱ ይሆነ ልጅ አለና ከሱ ከድምፅ ይመሳሰላለ። ጉድ ና እና ገና ዛሬ አስታወስኩት። ለማንኛውም ደስ ይላል። ዝሮ ፈክዬ እያየሽን ከሆነ አሁንም እያያችሁን ከሆነ ኑልን፣ ተናፍቃችኋል። የምር ማለት ነው። ሲሬስ ሲሬስ ሲሬስ ሲቀጥል ወደ ሙቤና ወደ ሀዩ ስመጣላችሁ እንግዲህ ሀዩ ፍልቅልቋ ፈገግታ ደግሞ ማሻላ ደስ ሲል የረቢ ይህ ላይ በጣም ደስ የምትል ልጅናት ና ያው እንግዲህ ሞቤል ለእናቱ ስጦታ ሰጠቻት። እንግዲህ ወርቅ ይሁን ብር ይሁን ባቅም ብቻ ማስተዋ ብቻ ኔ በጣም ልዩ ነው የሆነችብኝ እና ሞቢል ራሱ ሄደ በቃ በጣም ማለት ፊቱ ላይ በጣም ደስታ ይታይ ነበር፣ ለእናቱ ስትሰጣት ለእናቱ ያላት ክብር ምናምን ወንድ ልጅ እውነቴ ነው የምላችሁ የምታከብረውን ሴት እና ቤተሰቦችን የምታከብር ሴት ካገኘ በቃ ይነጠፋለ፣ ሴት እውነቴ ነው የምላችሁና የምር ማለት ነው። እንደው አላህ ያጣምራችሁ። እንግዲህ ማጣመር ነው ስራዬ። ሪም ምን ነበረ እንግዲህ ሪም በዛ ልጅ ነች፣ አግባት፣ በቃ አግባ አል ነበረ በፊት ማለት ነው። አሁን ደግሞ እንግዲህ ሄደ ሄደ ካለ ሰው ጋር ነው የምናጣምረው። ሄደ ሄደ እንግዲህ ምን ይደረግ። ለማንኛውም እና ማለት ነው ሀዩ ሂጃብ አለባበስሽን በዚሁ ጠብቀሽ የምሬ ነው የምልሽ። ብትፈምሽም ትልቅ ደረጃ ብትደርሽም ሂጃብሽን እንደቹ እንዳለች ማለት ነው ጠብቂያት። የምር በጣም ነው የሚያምርብሽ በዛ ላይ ሂጃብ። እና የምር አንድ ቀን የጸጉር ዘለል አሳይት አታውቅም እና በሂጃባ በጣም ነው ደስ የምትለኝ። ፈገግታ በጣም ደስ ይለኛል። በዛ ላይ ሰው አክባሪነቷ በጣም ታከብረዋለች ሙቤን። እና እኔ እንጃ ብቻ ቃላት የለኝም። በነገራችን ላይ እኔ ለእናቱ እንደዛ ስታደርግ እምባዬ ሁሉን የተናነቀኝ የነበረው ትናንትና፣ በጣም ነው ደስ ያለኝ። እኔ ለራሱ ማለት ነው በቃ ማለት ማሰቡ አንድ ሰው ጓደኝነታችሁን ያላችሁን ነገር ምናምን አስቦ ለእናቱ ለዛው አስባችሁታን፣ ምን ያክል እናቱን ሙቤን እንደሚወዳት እናውቃለንና። እና እንደዛ ስታከብርለት ዋው የምር ማለት ነው። እና በጣም ነው የተመቸችኝ። እንግዲህ የሙቤ እውነት በጣም ደስተኛ የሆነ ይመስለኛል። እንግዲህ ከሀዩ ጋር እንግዲህ ተጣመሩ፣ ተጋቡ ማለት ጀምረናል። በእርግጥ ገና ከድሮም ነው ያለ ነው ያለ ነው፣ ማጣመር ስራችን ነው። እና ግን ያው በነገራችን ላይ ምን እናቱን እንግዲህ እኔ አንቺ ከፈቀድሽልኝ ኒካ ማድረግ እፈልጋለሁ ከዛ ጋር ምናምን እያላት እንግዲህ እናቱንም እየፈተናት ነበረና እኔ በጣም ደስ ይለኛል ደስ ብሎኝ ከአላህ ጋር ድረሃለሁ እያለች ነበረ እናቱ። ነገር ግን በኋላ ላይ ደግሞ መለስ ብሎ እኔ አንቺ ደስተኛ ከሆንሽ ባገባ በጣም ደስ ይለኝ ነበረና ነገር ግን አንቺ ማስደሰት እፈልጋለሁ ለአንቺ ብዙም ነገር ማድረግ እፈልጋለሁ ለዛ ደግሞ ትንሽ እዘገያለሁ ብሎ ታጠፈ ማለት ነው። ሙቤ እንግዲህ ታውቃላችሁ፣ እናቱ እንግዲህ ያው እናውቃለን። ሙቤን አሁን አይደለም የምናውቀው፣ ብዙ ነገር እናውቃለን። ይገባታል፣ ለእናቱም ያንን ነገር የሚያስብ ማለት ትልቅ ነገር ይገባታል። ያኔ እናት ሆና ወልዳ አረብ ሀገር መታሳራች ማለት በጣም ከባድ ፈተና ነው የምታሳልፈው የልጆች ናፍቆት ብቻ ከባድ ከባድ ይሄ ምንድን ነው የሚባሉ የናፍቆት እንትን ነው የምታሳልፈው። እና እኔ እናቶች ሆነው ልጆቻቸውን ልከው ልጆቻቸውን ጥለው መጥተው ምን ያክል እንደሚያለቅሱ ምን ያክል እንደሚሰቃዩ ስለማውቀው ማለት ነው በቅርብ ካሉ ሰዎችና ይገባታል። ምንም ነገር ቢያደርግላት ግን ደግሞ ትዳር ከዛም ያንን ነገር ከማድረግ አይከለክልም። እንደውም በትዳር ውስጥ ብዙ ጥሩ የሆነ ነገሮች ሊፈጠሩ ይችላሉ። ልጆች ሲመጡም ሊሆን ይችላል። በትዳር ውስጥ ሚስትም ጥሩ ርዚቅ ይዛ ልትመጣ ትችላለች እና ትዳር የሆነ ዓላማዬን ያደናቅፈኛል፣ የሆነ ዓላማዬን እንዳላሳካ ያደርገኛል ብሎ ማሰቡ ልክ አይደለም። የምር ይሄ መስተካከል አለበት። ብዙዎቻችን ላይ ያለ የሀሳብ ስህተት ነው ይሄ ትዳር በቃ ማለት የማግባት አቅሙ ካለ እና ደግሞ የመስራት ፍላጎቱ ካለ ምንም ነገር የሚያስተጓጉለው ነገር የለ